ለሞተ አስክሬን ምግብ የሚያቀርቡ አስገራሚ ህዝቦች። እስከዛሬ ድረስ በምድራችን ላይ የተከሰቱ እንዲሁም ወደፊት ይከሰታሉ የተባሉ በርካታ ነገሮችን አንስተን ተመልክተናል። ከግርምቱ ተገርመናል፣ ከአዘኑ ተቋድሰናል፣ ከደስታውም አብረን ተካፍለናል። የዛሬው ግን በእጅጉ የተለየ ነው። በዛሬው ፕሮግራሜ ለደቂቃዎችም የምወስዳችሁ በኢንዶኔዥያ ወደሚገኘው ሳልዊዝ ደሴት ነው። በሳልዊዝ ደሴት ውስጥ ቶራጃኖች ይኖራሉ። የምናውቀው አለያም የማናውቀው ማንኛውም የሰው ልጅ ሲሞት በአገራቸው በሚገኝ ባህልና እምነት መሰረት እንደ አይሁዶች ሲቃጠል አለያም እንደኛና እኛን መሰል በሆኑ አገሮች እንደየሃይማኖቱ ተጸልዮ ሲቀበር ተመልክተናል። በቱሪጃኖች ግን ሰዎች ሲሞቱ የሚደረገው ነገር ለማመን የሚከብድና አስገራሚ ነው። ዛሬም የማስቃኛችሁ የቶራጃኖችን ለሞት ያላቸውን አመለካከትና የሞተን ሰው ምን እንደሚያደርጉ ነው አብረን የምንከታተለው። ወደ ዛሬው ፕሮግራማችን ከማለፋችን በፊት ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉ እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ምናልባት እግር ጥሏችሁ በኢንዶኔዥያ ውስጥ በምትገኘው ሳርዊስ ደሴት ውስጥ የሚኖሩ ቱሪጅናዎችን የተመለከታችሁ እንደሆነ ከግርምቱ ተገርማችሁ ካስደናቂው ተደንቃችሁ ከፍርሃት ባሕራችሁ ጨልፋችሁ መለያየታችሁ አይቀርም። ምክንያቱም ቱሪጃኖች ለሞት ያላቸው አመለካከት ከተቀሪው ዓለም ጋር በእጅጉ የሚቃረን ነው። ከቀሪው ዓለም ጋር በእጅጉ የሚቀራረብ የሚባል ተመሳሳይ ባህል፣ ሃይማኖት እንዲሁም የአምልኮ ስነ ሥርዓት የሚከተሉ ቢሆንም ነገር ግን ከቀሪው ዓለም የሚለያቸው እምነትና ባህላቸው ግን ሞትን የሚቀበሉበት መንገድ ነው። ቱርጃኖች በዚህ ማህበረሰብ ውስጥ የሞተ ሰው በሌላው ዓለም እንደሚታሰበው ላይመለስ አሸልቧል፣ እንግዲህ ሄዷል የሚል አይደለም። ነገር ግን ከዚህ በተቃራኒው ነፍሱ ሳትወጣ ነገር ግን በህመም ምክንያት እንደማይናገርና ለጊዜው እንደተኛ ነው ቤተሰቦች የሚያስቡት። በዚህም እንደማይበላና እንደማይጠጣ ነገር ግን አስክሬኑ ምግብ እንደሚቀርብለት ይገለጻል። በአገሬው ህፃናት ልጆችን ጨምሮ ሌሎችም የህብረተሰቡ አካላት አስክሬን አይፈሩም። ከአስክሬኑም ጋር ያወራሉ፣ ይነጋገራሉ፣ አብረውም በአንድ ክፍል ይኖራሉ። ይህ ለቶራጃኖች ግድ የሚሰጣቸው አይደለም። በአካባቢው አባቱ ከሁለት ዓመታት በፊት የሞተበት ይህ የምትመለከቱት ወጣት በክፍት ሬሳ ሳጥን ውስጥ የሚገኘው አባቱን ሲያጣጥብ፣ ሲያለባብስና ሲንከባከብ አልፎ ተርፎ ምግብና ቡና ለአስክሬኑ ሲያቀርብላቸው ምናልባትም የሚያስደነግጥ ክስተትም ሊሆን ይችላል። ወጣቱ ግን ለመገናኛ ብዙሃን ጋዜጠኛዋ እንደሚናገረው አባቴ ሞቷል ማለት ነፍሱ እዚህ የለም ማለት አይደለም፣ ሲል ይናገራል። ያው ህመም ላይ እንዳለ ነው የምናስበው። ስለዚህ ተሻለ ወይ ብለን መጠየቅ ግዴታችን ነው። ታዲያ አባቴን ለመንከባከብና ለማናገር የኔ ብቻ ኃላፊነት አይደለም በማለት ጉድ ስትል ለምትገረመው ጋዜጠኛ ያስረዳል። ዘመድ ጎረቤት፣ ሁሉም ወዳጅ ዘመድ ግዴታ አለበት። ስለዚህ አባቴ እንደምታዩት ተኝቷል፣ ወዳጅ ዘመድ ግን እየመጣ መጎብኘት ግዴታው ነው በማለት ለመገናኛ ብዙሃኗ ጋዜጠኛ ይነግራታል። ይህ ሰው እንዴት ሆነ ተሽሎታል ወይ ሲሉ በየለቱ ወዳጅ ዘመድና ጎረቤት ጓደኛ ሰለተኛ እየመጣ እንደሚጠይቅም ይገልጻል። ህመሙን የሰማ ሁሉ እዚህ እየመጣ በተኛበት ሬሳ ሳጥን አቅራቢያ ያመጣውን መጠየቂያ ሁሉ እያስቀመጠ ፈጣሪ ይማር እያለ ይሄዳል በማለት ያስረዳል። በማህበረሰቡ ለአፍታም በማይዘጋው ሬሳ ሳጥን ውስጥ ሆነው እንክብካቤ የሚያገኙ ሟቾችም መንፈሳቸው ይደርሰዋል ተብሎ ታስቦ ከሚቀርብላቸው ምግብ ውጪ በህይወት እያሉ ሱሳቸው የነበሩና በጣም የሚወዱት እንደ ቡናና ሲጋራ ሳይቀር መቅረብ ያለባቸው መሆኑን በማህበረሰቡ ዘንድ ይታመናል። በመልካቸው የሚሰራና በመልካቸው የሚሰራና እንደ አንድ ሺህ ዶላር ወጪ የሚደረግበት የእንጨት ሐውልትም ተሰርቶ በአካባቢያቸው በተመሳሳይ መንገድ ህይወታቸው ካለፉና በቤት ውስጥ የሚኖሩ ሌሎች ሰዎች ሐውልት ጋር እንዲቀላቀል ይደረጋል። ሐውልታቸው ይቀላቀል እንጂ ሟቾቹ ግን ፈጽመው ከቤት ውስጥ አይወጡም። ይህንን አጉል ባህል ለማስቀረት በሚል ሰዎች ህይወታቸው እንዳለፈ በአስቸኳይ መቀበር እንዳለባቸው ድንጋጌና ህግ ቢወጣም የአካባቢው ማህበረሰብ ማህበረሰብ ግን ፍጹም ይህ ህግ ባህልን የሚጻረር ነው በሚል ሰዎች ህይወታቸው እንዳለፈ መቀበር እንደሌለባቸውና እንደ ሀብታቸው መጠን በቤተሰብ እንክብካቤ ቤት ውስጥ መቆየት እንዳለባቸው የሚደነግግ የደሴቲቱ ማህበረሰብ ደንብና ህግ በባህላዊ መንገድ አስክሬናቸው እንዲደርቅ ከተደረገ በኋላ የአስክሬኑ ህንፃና እየተጠበቀ ለአመታት በቤት ውስጥ እንዲቆይ ከማዘዝም በላይ በቤታቸው ውስጥ የነበራቸውን ቆይታ እንደሚያበቃ ታምኖበት ወደ መቃብር እንዲወርዱ ሲደረግም ከሌላው ዓለም ፍጹም የተለየ የቀብር ስነስርዓት እንዲኖራቸው ይደረጋል። ልብ በሉ እኛንና እኛን በመሰሉ ሀገራትም ሰዎች በሞቱበት ዕለት የሚቀበሩ ሲሆን ምናልባት አንዳንዴ በማግስቱ ሊቀበሩ የሚችሉበት አጋጣሚ ሰፊ ነው። ምናልባት ደግሞ የሟች ዘመድ ወዳጆች በርቀት የሚገኙ ከሆነ እስኪመጡ ለጥቂት ቀናት ሊጠበቅ ይችላል። አዲያም እንደ ሟቹ አሟሟት ሁኔታ ፖሊስ ማጣራት የሚፈልገው ነገር ሲኖር በማቆያ ክፍል ውስጥ ተጠብቆ ለቀናት እንዲቆይ መደረጉ የተለመደ ሁኔታ ነው። ነገር ግን በቱራጃ ማኅበረሰብ ዘንድ ይህ ፈጽሞ ክልክል ነው። አስክሬን ወዲያው አፈር መቅመስ የለበትም። ስለዚህ ለተወሰኑ ዓመታት አስክሬኑ አብሮ በቤት ውስጥ ከቤተሰብ አባላቱ ጋር ምግብና መጠጥ እየቀረበለት ይቆያል ማለት ነው። ምናልባት ይህ ለሁላችንም አስደንጋጭ ክስተት ሊሆን ይችላል። ለቱራጃኖች ግን የተለመደ ባህል መሆኑ፣ ከአስክሬን ጋር መኖር፣ ከአስክሬን ጋር ማውራት፣ ከአስክሬን ጋር አብሮ መተኛትና መነሳት ይህ ለቶራጃኖች የተለመደ የየዕለት ክስተት ነው። በዚህ በቶራጃኖች ማኅበረሰብ ዘንድ ሰዎች በህይወት እያሉ ከሚኖራቸው ቅንጡ ህይወት ይልቅ ትልቅ የቀብር ስነ ሥርዓት ለራሱ ለማዘጋጀት እጅግ ብዙ ይሰራል፣ ገንዘብም ይቆጥባል። ለዚህም ምክንያቱ ደግሞ የገነት በር በቀብር ስነ ስርዓቱ ዘንድ የሚከፈት ነው በማለት ያምናሉ። ስለዚህም ቀብሬን አሳመረው ማለት በአገሬው ዘንድ የተለመደ ነው። ጁን ገና በህይወት እያለ በርካታ ገንዘቦቹን ለቀብር ስነ ስርዓት ማስፈጸሚያ ያጠራቅማል። ምክንያቱም ቀብሩ ካላማረ የገነት በሮች አይከፈቱምና፣ ስለዚህ ማህበረሰቡ ገንዘቦቹን ለቀብር ስነ ስርዓት ያወጣል። ይህ ወጣት አጀብ እያለች ለምታዳምጠው ጋዜጠኛ ሲያስረዳ ሲያሰዳ በዚህኛ ማበረ ማህበረሰብ ውስጥ የአንድ ሰው የቀብር ስነ ስርዓት መፈጸም ካለበት በርካታ ገንዘብ ወጥቶ በርካታ በሬዎችና ሳማዎች በአንድ ቀን ታርደው ብዙ ገንዘብ ፈሰስ ተደርጎ መሆን አለበት። ይህ ካልሆነ ደግሞ ከፈጣሪ ጋር እርቅም ሆነ ገነት መግባት ፈጽሞ አይታሰብም በማለት ያስረዳል። የሟቹ መንፈስ ወደ ሰማይ የሚሄደው በዕለቱ በሚታረደው በሬዎች አማካኝነት እንደሆነ እናምናለን። በመሆኑም ትንሽ በሬ ያረደ ሰው በፍጥነት ገነት ላይደርስ ይችላል፣ ሰማይ ላይም ሊቀር ይችላል ብለው ያስባሉ። ስለዚህ ጭራሽ ገነት ላይገባ ይችላል ጥቂት በሬ ካረደ በማለት ለጋዜጠኛው ያስረዳታል። በተቃራኒው ግን ብዙ በሬዎችንና እሳዎችን ያረደ በፍጥነት ነፍሱ ገነት እንደምትገባ ያምናሉ። በአካባቢው የአንድ ቤተሰብ ዓመታዊ ገቢ በ10 እጥፍ በሚበልጥ እስከ 50000 ዶላር በሚደርስ ወጪ ለቀናት በሚዘጋጀው የቀብር ሥነ ሥርዓት ይፈሳል። ታዲያ ሕይወታቸው አልፎ ለዓመታት አብረው ከኖሩት ቤተሰብ የሚሸኙት ሟቾች በቆጠቡት ገንዘብ የሚዘጋጅ ምግብ ለብዙ ታዳሚያን ቀርቦ ከመብላት ከመጠጣትና የሚቀርበው ሰው ከማሞጋገስ ባለፈ በስነ ስርዓቱ ወቅትም የታረዱትም ሆነ በቤቱና በመቃብሩ ስፍራ እንዲቀመጡ ተደርገው ብዙ ሰዎች ብዛቱን እየተመለከቱ የተቀበረውን ሰው ገነት አሊያም ሲኦል መግባቱን እንዲሁም በበሬዎቹ ቀንድ ብዛት ያውቃሉ። የሟቾች አስክሬን ግን ቆጥ ተብሎ በሚጠራውና ነፍሳቸውን ወደ ለመውሰድ እንዳይርቀው ታስቦ በሚሠራ ቆጥ ላይ ከተደረገ በኋላ ለአንዴና ለመጨረሻ ጊዜ የለቅሶ ስነ ሥርዓት ይከናወናል። ቶራጃኖች የሞተውን ሰው አስክሬን በመጠቀም ከቤተሰብ አባላት ጋር ለዓመታት ማቆየታቸው በዋናነት ለ ትልቅና ወጪ ቆጣቢ ለሆነ የቀብር ስነ ስርዓት የሚሆን በቂ ገንዘብ ለመሰብሰብ ያስችላቸዋል። የቀብር ስነ ስርዓቱ ራን ቡሶሎ ተብሎ የሚጠራ ሲሆን ይህ ስነ ስርዓት ለብዙ ቀናት የሚቆይና መላው መንደር የሚሳተፍበት ትልቅ ማህበራዊ ዝግጅት ነው። የስርዓቱ ግርማ ሞገስና የሚታረዱት ከብቶች ቁጥር የሟቹን ገነት የመግባት አለመግባት መግባት ከመወሰን ባለፈ ማህበራዊ ደረጃውን የሚያንጸባርቁ በመሆናቸው ቤተሰቡ ለክብሩ ሲሉ ለረጅም ጊዜ ገንዘብ በማጠራቀም መጠቀም ተገቢውን ስነ ስርዓት ለማከናወን ለማከናውን ይተጋል። የቶራጃኖች ባህላዊ መኖሪያ ቤቶች ቶንኮኖና የቶራጃኖች ባህላዊ መኖሪያ ቤት ቶንኮናን በመባል የሚታወቁ ሲሆን እነዚህ ቤቶች ወደ ሰማይ ከፍ ብሎ የተዘረጋ አስደናቂ ጣሪያ አላቸው። በባህላቸው መሰረት ቶንኮናን ቤቶች በሕይወት ያሉትንም ሆነ የሞቱትን አባላት የሚያገናኝ እጅግ ቅዱስ ቦታ ነው። የቀብር ሥነ ሥርዓት ሲፈጸም እንኳን አስክሬኑ መጀመሪያ የሚወሰደው ወደዚህ ባህላዊ ቤት ሲሆን ቤቱ በማኅበረሰብ ውስጥ ያለውን የማኅበራዊ መደብና የቤተሰብን ታሪክ የሚገልጽ ትልቅ ትርጉም አለው። በቀብር ሥነ ሥርዓቱ ላይ የእንስሳት መስዋዕት መፈጸም ግዴታ ነው። በተለይም ጎሽና ሳማ ማረድ የተለመደ ነው። ቶራጃኖች የተሰዋው ጎሽ የሟቹን ነፍስ ወደ ፑያ ወደሚባለው መንፈሳዊ ዓለም ወይም ገነት የሚመራ ፈጣንና አስተማማኝ መጓ ባጓዣ እንደሆነ አድርገው ያምናሉ። በዚህም ምክንያት የሚታረዱት ጎሾች ብዛትና ዝርያ የሟቹን ማዕረግና የገነት በር የመክፈት እድል ይወስናል። በአንዳንድ ቦታዎች ደግሞ የቀብር ሥነ ሥርዓቱ ከተጠናቀቀ በኋላ አስክሬኑ በዋናነት የሚቀበረው በገደል ዳርቻዎች ላይ ወደሚገኙ ክፍተቶች አሊያም በትልልቅ ድንጋዮች ላይ ተቀርጸው በተዘጋጁ መቃብሮች ውስጥ ነው። ይህም የሟቹን አስክሬን ካቂዎች ለመጠበቅ ሲባል የሚደረግ ጥንቃቄ የተሞላበት አካሄድ ነው። ከነዚህ ገደላማ መቃብሮች ውጪ ሟቹን የሚወክሉ ታውታው የተሰኙ የእንጨት ቅርጻ ቅርጾች ይቀመጣሉ። ታውታው በመባል የሚታወቁት የሰው ቅርጽ ያላቸው የእንጨት ምስሎች የሟቹን ማንነት የሚገልጹ ሲሆን የሚሠሩትም በትልቅ ወጪ ነው። እነዚህ ቅርጻ ቅርጾች ሟቹን በመቃብር አካባቢ ሆነው በሕይወት ያሉትን ቤተሰቦችና የሞቱትን አባላት የሚጠብቁ እንደሆነ ይታሰባል። ይህ ታውታው የሟቹ መንፈስ በአካባቢው መኖሩን የሚያመላክት ምልክት ተደርጎ ስለሚወሰድ ከማኅበራዊ ደረጃ ጋር ተያይዞ ትልቅ ቦታ ይሰጠዋል። በማትናና ሥርዓት ወቅት ሟቹ ከመቃብር ከተወጣ በኋላ ቤተሰቡ አዲስ ልብስ ሲያለብሰውና ንጽህናውን ሲጠብቅ አስክሬኑን ከቤት ውጪ ከመንደሩ ውስጥ እንዲያመራም ሊያደርጉት ይችላሉ። ይህ ተግባር ሟቹ ለጊዜው ወደ ቤተሰቡ ተመልሶ የመጣና ጉብኝት የሚያደርግ ያህል በመቁጠር ፍቅርንና ጥልቅ ቁርኝነትን የሚገልጽ ነው። ይህ የዘመናት ባህል በህይወት ባሉት በቅድመ አያቶቻቸው መናፍስት መካከል ያለውን ትስስር አጥብቆ ያሳያል። በነገራችን ላይ ቀብር አይደለም የሚባለው ሽኝት ነው ብለው የሚገልጹት ወደ ገነት ቤተሰቦቻችንን መሸኘት ብለው ስለሚያምኑ ነው። ቆጥ ላይ ያረፈው ሟችም ነፍሱ ወደ ሰማይ ሄዳ ገነት ከገባ በኋላ ወደ ምድር ተመልሶ አስክሬኑ ባለፈበት ቆጥ ላይ በመሆን ቤተሰብና ዘመዶቹን እንደሚከታተል ስለሚያምኑ በዚያም የዘመዶቻቸውን አስክሬን ባኖሩበት አካባቢ ሲያልፉም ሆነ ሲያገድሙ እጅጉን በጥንቃቄ ነው። ታዲያ ሰዎች ከተቀበሩ በኋላ በሕይወት ካለው ሰው ጋር ግንኙነት እንደማያቆሙ ስለሚታመን ማኅበረሰቡ ማትናና የተባለ ከቀብሩ ከዓመታት በኋላ የሚፈጸም ስርዓት አላቸው። በዚህም ማትናና ሲሉ በሰየሙት ስርዓትም ሟቾም በሕይወት ካሉ ዘመዶቻቸው ጋር እንዲገናኙ እንዲቀላቀሉ ታስቦ የሚዘጋጅ ስነ ስርዓት ነው። የሟች ዘመዶችም ህፃናት ልጆችንም ሳይቀር ይዘው ወደ መቃብር ስፍራው የሚሄዱ ሲሆን የተቀበረው ሰው አስክሬን ቆፍረው በማውጣት በመነካካት ሰላምታ ከሰጡ በኋላ ከበው ሲያወሩና ሲጫወቱ እንዲሁም በባህላቸው መሰረት ዘፈን ለአስክሬኑ ሲያቀርቡ ቆይተው በተለመደው መልክ በሬ ካረዱ በኋላ ወደ ስፍራው አስገብተውት መልሰው ወደ ቤታቸው ይመለሳሉ። በአካባቢው ህፃናት አስክሬን ሲነካኩ አስክሬን ሲመለከቱ አስክሬን በቅርበት ሲጠጉ አዋቂው አስክሬን ሲያጥብ ከአስክሬን ጋር ሲያወራ መመልከት በእጅጉ የተለመደ ነው። ዓለማችን ሁሌም እንደምንለው በአስገራሚ ነገሮች የተሞላች ናት። እስከ ዛሬ ያልተነገረ ያልሰማ ነው እንጂ ያልሆነው ምንም ነገር የለም። ቶራጃኖች ቀደም ባሉት ጊዜያት አሉክቶዶል፣ የአባቶች መንገድ በመባል የሚታወቅ ጥንታዊ የአንሚዝም እምነት ተከታዮች ነበሩ። ምንም እንኳን አሁን አብዛኛው ማህበረሰብ ክርስትናን ቢቀበልም አብዛኞቹ የቀብር ስነ ሥርዓቶችና ወጎች መሰረቶቻቸውን የሚወስዱት ከዚሁ ጥንታዊ እምነት ነው። ይህ ማለት የእምነት ለውጥ ቢኖርም እንኳን የቀብር ሥነ ሥርዓታቸው ለሺህ ዓመታት ሲያከናውኑት የቆዩት የአባቶች ወግ በሕይወት አኗኗራቸውና ከሞት በኋላ ባለው ሕይወት ላይ ጭምር ትልቅ ስፍራ ትልቅ አስተዋጽኦ እያደረገ ዛሬም ቀጥሏል። በዛሬው ፕሮግራማችን አጀብ እንዳላችሁ እንደተገረማችሁ ተስፋ አለኝ። እስቲ አይበለውና በዚህ መንደር ውስጥ ብትወለዱ አዲያም ብትኖሩ ምን ይሰማችኋል? እንደተለመደው ሐሳባችሁን ኮመንት ላይ አስፍሩልን እያለን በቀጣይ በሌላ አስገራሚ ፕሮግራም እስከምንገናኝ መልካም ጊዜን ተመኘን።